የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገራችን አካባቢዎች ሰፋፊ በሆኑ ህዝባዊ ምክክሮች አጀንዳዎችን ሲያሰባስብ ቆይቷል። በዚህ ሂደት ኮሚሽኑ ለአሳታፊነትና አካታችነት ትኩረት በመስጠት የሀሳቡ ውክልና እንዲኖር አበክሮ ሰርቷል። አሁንም እየሰራ ይገኛል። በተመሳሳይ ሂደት ስራውን የቀጠለው ኮሚሽኑ በአማራ ክልልም ከመጋቢት 27 ቀን 2017 ዓም ጀምሮ የአጀንዳ ማሰባሰብ እና በሀገራዊ የምክክር ጉባኤ ላይ የሚሳተፉ ተወካዮችን የማስመረጥ ስራ እዚህ ውብ በሆነች እና በልዩ ሁኔታ እንግዳ ተቀባይ የሆነ ህዝብ በሚኖርባት በባህር ዳር ከተማ በማከናወን ላይ ይገኛል። በዚህም ሂደት ላለፉት አምስት ቀናት በክልሉ ከሚገኙ 263 ወረዳዎች የተውጣጡ ከ4500 በላይ የተለያዩ የህብረተሰብ ክፍሎች በወኪሎቻቸው አማካኝነት አጀንዳ የመለየት ተግባር ሲያከናውኑ ቆይተው ስኬታማ በሆነ መልኩ ስራቸውን አጠናቀዋል። የማይቻሉ የሚመስሉ ውጣ ውረዶችን አልፈው ይህንን ታሪካዊ ኃላፊነት ለተወጡ የክልሉ የማህበረሰብ ወኪሎች በእናንተ ፊት ከልብ እንዳመሰግን ይፈቀድልኝ። ክቡራትና ክቡራን ከዛሬ ሚያዝያ ሁለት ቀን 2017 ዓ.ም ጀምሮ እስከ ሚያዝያ አራት ቀን 2017 ዓ.ም ድረስ ደግሞ ከማህበረሰብ ክፍሎች ተወካዮች በተጨማሪ የአማራ ክልል ታዋቂና ተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማህበራት ተወካዮች፣ የፖለቲካ ፓርቲዎች ተወካዮች እንዲሁም የመንግስት ተወካዮች በጋራ በመሆን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 ክንውን የተመዘገበበት በቀጣይም የሚመዘገብበት መሆኑ ባይታበልም ምናልባት ለየት ያለ አጀንዳ አለን፣ ልንሰማ ይገባል ለሚሉ ሁሉ ሂደቱ የሚያስተናግድ እንደሆነ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የሌለው መሆኑ ታውቆ፣ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ሁሉ የዚህ ታሪካዊ ሂደት አካል አድርጎ ተግባራውን እንደሚያከናውን ተግባሩን እንደሚያከናውን በዚህ አጋጣሚ በድጋሚ ለማረጋገጥ እወዳለሁ። ስለሆነም እስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ እወዳለሁ። ወደ ኮሚሽኑ መጥተው አጀንዳቸውን ለመስጠት የሚፈልጉትን ለመስጠት የሚፈልጉትን ለመቀበል ኮሚሽኑ ምን ጊዜም ዝግጁና በሩ ክፍት መሆኑን ለመግለጽ ወዳለሁ። በአጠቃላይ አማራ ክልልን ጨምሮ በመላው ኢትዮጵያ በትጥቅ ትግል በእስርና በስደት የሚገኙ ዜጎች ብቸኛ እና በጣም አዋጪ በሆነው የምክክር ሂደት እንዲሳተፉ ምቹ ሁኔታዎችን ለመፍጠር የሀገራዊ ምክክር ኮሚሽን ጥረቱን አጠናክሮ ይቀጥላል። የተለየ ትኩረትም ሰጥቶ ይሰራል። ክቡራትና ክቡራን፣ በዚህ አጋጣሚ በምንም ምክንያት ቢሆን አንድም ወገን ከምክክር ሂደቱ እንዳይቀር የተከበረው የኢትዮጵያ ሕዝብ ግፊት እንዲያደርግ እስከዛሬም ሲሰጠን የቆየው ብርቱ ድጋፍ አጠናክሮ እንዲቀጥል በኮሚሽኑ ስም በአክብሮት እጠይቃለሁ። የተከበራችሁ የመድረኩ ተሳታፊዎች፣ በምክክር ያልተፈቱ የሀሳብ ልዩነቶችና አለመግባባቶች በጠላትነት ለመፈራረጅ በር ከፋች የመሆን እድላቸው ሊያበቃ ይገባል። እስካሁን የከፈልነው ዋጋ ከልክ ያለፈ ነው። ለምንስ አንድ ሰው ይሞትብን? ለምንስ እናቶች በሀዘን ይቆራመዱብን? ለምንስ ወላጅ ያለ ጧሪ ይቅር? ለምን ሲባልስ የኢትዮጵያ ወጣቶች ተስፋቸው ይጨልም? ለምንስ ሲባል ድህነት ቤቱን ይስራብን? ነገ ሳይሆን ዛሬ በቃን ንል ይገባል። ሀገር የሚያቆመው ሰው ነው። ሀገርም የምትጸናው በልጆቿ የሐሳብ ልዕልናና ትልቅነት ነው። እኛ ኢትዮጵያውያን የችግሮቻችንን መንስኤ ለመለየት ተከባብረንና ተደማምጠን ለመመካከርና መግባባት ላይ ለመድረስ ከማንም የምናንስ ህዝቦች አይደለንም። ይልቁንም ይህንን ባህል ቀድመን ለዓለም ያሳወቅነን እንጂ። የተከበረው የአማራ ክልል ህዝብ ልክ እንደ ሌሎች ኢትዮጵያውያን ወገኖቹ በሀገራዊ ምክክር ሂደቱ በንቃት በመሳተፍ የሚፈልጋትን ሀገር በጋራ በመገንባቱ ሂደት የበኩሉን አሻራ የማሳረፍ ታሪካዊ አደራ እና ኃላፊነትም ጭምር አለበት። በመሆኑም በአማራ ክልል የአጀንዳ ማሰባሰብ ሁለተኛ ምዕራፍ ላይ የተገኛችሁ የተከበራችሁ ተሳታፊዎችም ይህንን እውን እንደምታደርጉት ጥርጥር የለኝም። በዚህ አጋጣሚ በኢትዮጵያ ውስጥ ከጊዜ ወደ ጊዜ እንደ ሰደድ እሳት እየተዛመተ እንደ ዘመናዊነትም መገለጫ እየተቆጠረ የመጣው በተለያዩ አይነት ሚዲያዎች በተለያየ ደረጃ ከሚገኙ ግለሰቦችም ጭምር የሚተላለፉ ከኢትዮጵያዊ ጨዋነት የወረዱ መልእክቶች፣ ንግግሮች፣ ቧልቶች፣ ስድቦች፣ አዋራጅ ቃላት፣ የጥላቻ ትንተናዎች፣ አሉባልታዎች ወዘተ እስከዛሬ የገባንበት ሳያንሰን በየዕለቱ አዳዲስ ቅራኔዎችን እየቀፈቀፉ ልዩነቶቻችንን እያሰፉ በመከራ ዘመን የመከራ ዘመን ለማስረዘም የሚሰሩ መሆናቸውን ተረድተው ከዚህ ድርጊታቸው እንዲታቀቡ በኢትዮጵያ ሕዝብ ስም እጠይቃለሁ። ኢትዮጵያን እና ህዝቧን እግዚአብሔር አብዝቶ ይባርክ። አመሰግናለሁ።